አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን ዛሬም በአዲስ ክፍል ተገናኝተናል። የጥያቄና መልስ ፕሮግራማችን አሁንም እንደቀጠለ ነው። ዛሬም በመንገድ ላይ በተለያዩ አካባቢዎች ላይ ወንድሞችን መጠየቃችን ይቀጥላል። ለዚህ ጥያቄ ደግሞ መልስ ለሚሰጡን ወንድሞች የአፍሪካ ቲቪ ያዘጋጀው ስጦታ አለ፣ እሱን እንሰጣለን። አውራችን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነሽጎን አሪቼብ ስም ማን ነው? እንተዋወቅ። ስሜ ታጁዲን ሙሐመድ ይባላል። ከደቡብ ምዕራብ ኢትዮጵያ ከከፋ ዞን ከቦንጋ ከተማ ቀብረ ዜሮ ሁለት ከዛ ነው የመጣኝ። ስኒቀጥታ እንዴት ነው? እዚህ አዲስ አበባ ለመጀመሪያ ጊዜ ነው? አይ ለመጀመሪያ ጊዜ አይደለም፣ ከዚህ በፊት መጥቼ ነበር እና እንደዛ ነው። እዚህ ተማሪ ነህ ሰራተኛ ምንድን ነው? እዚህ ለትምህርት ነበር መጀመሪያም ም ለቁርአን ሂብዝ ነበር የመጣኝ። አልሐምዱሊላህ ጨርሰን እንደገና ይሁን ተመልሰን የመጣን ሁለታኛችን ነው ማለት ነው። እንዴት ነው ረመዳን፣ ቦንጋ ይሻላል አዲስ አበባ ይሻላል? እስቲ ያነጻጽር። ያው እንደሚሻለው እዚህ አዲስ አበባ ነበር፣ ነገር ግን የቤተሰብ ፍቅር እንዲሁም የቤተሰብ ዚያራማ አለው እንዲሁም ደግሞ ከቤተሰብ ጋር ተሰባስቦም ስለፊጥሮም ሁሉም ነገር ስላለ በጣም የተሻለ የሚሆነው ከቤተሰብ ጋር ስለሆነ እዛ ቦንጋ ይሻላል። ጾሙ ይሻላል። እዚህ ግርግር አደን ምኑ ደስ ይላል። አዲስ አበባ ግርግር የሆነ ነሻጣ ይሰጣል ምናምን የሆነ በጣም ለተርሂብ አለው ወደ መስችድ እንድመጣ እንዲሁም እንድተሰባስብ ያደርገዋል። እንደዛ ነገር ነው እኛ ግን ብዙም እስከደኛ ነው። አልሐምዱሊላህ እስልምና ብዙም የለም ሙስሊሞች ቁጥር አናሳ ነው፣ አናሳ ነው ና ገና እንሻላ የሚጨምር እንዲሁም ደግሞ አሁን በጣም እየጨመረ እስልምና የሚቀበሉ እየበዙ መስጂዶችም እየበዙም እንሻላ ለወደፊት ነው ገና እንጂ በአሁኑ አነስተኛ ነው። አልሐምዱሊላህ እንሻላ እንሰራለን ማለት ነው። ከዚህ ጨርሳችሁ ውስጥ ሄዱ ብዙ ነገር ታደርጋላችሁ ብለን እንጠብቃለን። እንሻላ እንሻላ ስጀማ አላማችንም እሱም እንሻላ እሺ፣ አሁን ደግሞ እዛ ከፋና አካባቢያው ጋር ለዚህ ቋንቋ ተናጋሪዎች ለረመዳን በቋንቋ እንኳን አደረሳችሁ በልልን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ሀገሪ ቡሼናዎች እንዲሁም ታ እንዲ ታ ቡሊች ቡሊቾ ና ዋማ ክን ከማ አራት አ አውድባላ አውዴ ባለ አባ ሽርትነ ናቶች ይጥነ አገኖች ረመዳኖች ዋማ ዲኮነ ሸግቶተ ያቤተ ይመስላል። ኢንሻአላህ ደርሷል። ኢንሻአላህ እሺ፣ በመጨረሻ አንድ ጥያቄ ልጠይቅና ከመለስክ፣ እሺ ሽልማት ይኖራል ኢንሻአላህ። ዝግጁነ? እሺ ረመዳን በስንተኛው አመተ ሂጅራ ተደነገገ?

ከኦሮሚያ ክልል ቡኖ በደሌ ዞን ደንቢ ከተማ ደንቢ ከተማ ማሻአላህ። እዚህ ለመተ ነው፣ እዚህ ኢንሻላህ አላህ ካለ የአሸሪያ ትምህርት ለመማር ነው የመጣሁት። እዚህ ኢንሻላህ እሱ ላይ ነው ያለሁት አሁን ላይ ገዛ። እንዴት ነው ረመዳን አዲስ አበባ ለመጀመሪያ ጊዜ ነው ወይስ ከዚህ በፊት ጾማል? አይ አሁን ሁለተኛ ጊዜ ነው፣ ባለፈው አመትም እዚህ ነበርኩኝ ኢንሻላህ። ይሄ እንዴት ነው ረመዳን ቡኖ በደሌ ይሻላል ወይስ አዲስ አበባ? ያው ሁሉም የሚታወቅ ነገር ነው። ከሌላ ሀገር ሀገር ነው ሚሻለው መቼም። ይኸኛው ሁለተኛ አመት ነው፣ እዛኛው ደግሞ በጣም እንትን ነበረ፣ ግን እሱ ሀገር ይሻላል መቼም። እንደው ረመዳን ሲመጣ ምንድን ነው ትዝ የሚለ? ረመዳን የሚመጣ ሲመጣ ብዙ ነገር ነው ትዝ የሚለኝ ሳምቡሳ ማለት ሾርባ ማለት ብዙ ነገር ነው ያለ እንግዲህ እዛ ጓደኞች ጋር አለ ከቤተሰብ ጋር አለ። እሽቆ በጣም ይለያል። እዛ በጣም ብዙ ነገር ነው የሚያስታውሰው። እንደው በመጨረሻም ከመጣህበት አካባቢ በማህበረሰቡ በሚናገረው ቋንቋ እንኳን አደረሳችሁ በላችሁ። እኔ ሀገር በኦሮምኛ ነው የሚጠቀሙት፣ በኦሮምኛ ነው ጀምራሴ በጋ

ገለቶን፣ ሹክረን እናመሰግናለን። እንደው በመጨረሻ አንድ ጥያቄ ልጠይቅና ከመለስክ የረመዳን ስጦታ ይኖረናል። እሺ፣ መካከለኛ አየር ንብረት ካላቸው ሀገር ከአለም ላይ ማለት ነው። በአቬሬጅ ከስንት ሰዓት እስከ ስንት ሰዓት ይጾማሉ? ረመዳን ተቅሪበን ከአስራ ሁለት ተኩል እስከ አስራ ሶስት ሰዓት አስራ ሁለት ተኩል

ወለጋ ማሻአላህ። እስቲ በኦሮምኛ ለተመልካቾቻችን ረመዳንን ወጣቶች ወለጋ ያሉ እንዴት መጾም እንዳለባቸው መልእክት አስተላልፍልን። ወለጋ ያሉት በኦሮምኛ በረቶኒ ከኛ ከወለጋ አብዛኛው በረቶታ ቱረን ተማሪ ዳ ኢሳኒ በገቲን ጌሰኒ ጀዳን ኩሊ ሳኒቴን ወረመናቴንስ ሼኮኔንሲ

ሽክረን መልካም ረመን የተወደዳችሁ ተመልካቾቻችን፣ የዛሬው ፕሮግራማችን በዚሁ አበቃ። በቀጣይ ክፍል እስክንገናኝ ወሰላሙ አሌይኩም ወራመቱላ ወበረካቱ።